ክሩቤል በሀሴት በጣም አዘነ። እንደሚታወቀው ካሳለፍነው ፓርት ላይ መራዊ ሀሴት ክፍል ውስጥ ታግታ ነበረ። ያገቷት ደግሞ ሄኖክና ሀሴት ናቸው። ያገቱባት ምክንያትም በሁለታቸው መካከል ያለውን ምስጢር ስላወቀች እኔ ዝም ብዬ እናንተ ይህን ስታደርጉ ማየት አልችልም በማለት ስትናገራቸው የእኛን እቅድ እስከምናሳካ እዚሁ ታስራ መቆየት አለባት ብለው ባሰቡት መሰረት አግተዋት ነበረ። ነገር ግን ክሩቤል አግንቷታል። ሰላም፣ ሰላም ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ካሳለፍነው ፓርቲ ላይ እነ ናሆም በተለይ ናሆም ባለፈው ከጽናት ጋር ና ጽናት ናሆም ና ምሩ አንድ ላይ ቁጭ ብለው ስለ ጽናት ባህሪ መቀየር እንደዚሁም ደግሞ ክሩቤል ለምን እንደሄደ ሲነጋገሩ ነበረ። ናሁ ምን በበኩሉ ለምንድን ነው እንደ ህጻን ልጅ የምትቆጥሩን? እኔኮ ብዙ ነገር አውቃለሁ። እናንተ የደበቃችሁት ሚስጥርም እንዳለ አውቃለሁ። ያኔ እኔ ቤት አንቺና ምራዊ ስትነጋገሩ ግማሹንም ቢሆን ሰምቻለሁ። በወቅቱ የተረዳሁት ነገር የሆነ የደበቃቸውን ነገር እንዳለ ነው። ነገር ግን ያ የደበቃቸውን ነገር ምን እንደሆነ አላውቅም በማለት ተናዶ ነበረ። ናሁም እንደዚሁም፣ ክሩቤል በዚህ ምክንያት ነው እያፈቀሩ አለመፈቀር ምን ያህል ስሜትን እንደሚጎዳ ስለማታውቂ ነው በማለት ተናዶ ነበረ። ተናዶም እንደዚህ አንዳንድ ነገሮችን ተናግሮ ነበረ። የማይፈልገውን ነገር ሁሉ ተናግሯል። ናሁን በወቅቱ ምክንያቱም ክሩቤል ከቤት የወጣው ምናልባት በእሷ ምክንያት ወይም ደግሞ አፍቅሯት እንዳላፈቀረችው ሲያውቅ ስሜቱ ተጎድቶ ነው የሚል ግምት አለው። ነገር ግን ክሩቤል ከቤት የወጣው በጽናት ምክንያት ቢሆንም ዋነኛው ምክንያት ሀሴትና ሄኖክ ናቸው። ሀሴትና ሄኖክ ምን አደረጉ ብትሉ መድኃኒት ሰጥተዋት ነበረ። ለጽናት በወቅቱ ወደ ካፌ ይዘሽልኝ ብሏት ነበር ሄኖክ ሀሴትን ሀሴትን በታዘዘችው መሰረት ወደ ካፌ ወስደው ወስዳት ጽናትን መድኃኒት እንድትወስድ አድርገዋታል። ከዛም በኋላ ነው እንግዲህ እንዳጋጣሚ ቤት ከገቡ በኋላ ነበረ የሁለታቸውን መድኃኒት መስራት የጀመረው አልጋ ላይ ነበረ የተኙት። በዛን ወቅት ደግሞ ክሩቤል ወደ ክፍል ሊገባ በሩን ሲከፍት ሁለታቸውም አብረው የተኙ ነበረ የሚመስሉት። ለዛም ተናዶ ለራሴ ወቅት ልስጥ ብሎ ነበረ የወጣው። በአሁኑ ዙር ላይ ግን ክሩቤል መጥቷል። ክሩቤልም ቤት መጥቷል። መጀመሪያ ሰናይት ጋር ነበር የመጣው። ሰናይት ጋር ሆኖም ሲጫወት ቆይቷል። ለማንም እንዳትናገር የዚህ መምጣቴን በማለት ሲያስጠነቅቃት ነበረ። እህቴን በማንም አልናገርም በማለት በእህቷ ምላለታለች። ከዛም በኋላ መራዊና ጽናት በተለይ ስለ ክሩቤል በጣም እየተጨናነቁ ነበር ቤትና ከዛም ጽናትም እኔ ወደ ሀሴት እሄዳለሁ፣ አንቺም ደግሞ ከናሆም ጋር ሆኚ በማለት ጽናት ቀጥታ ለሰናይት ሳትነግራት ወደ ቤት ነበረ የሄደችው፣ ወደ ሰናይት ቤት። የሰናይትም ቤት እንዳጋጣሚ አልተቆለፈም ነበረ። ሰኑ ብላ ስትገባ ክሩቤል ቁጭ ብሎ ነበረ፣ ሰናይት ጋር ያገኛት። ከዛም በኋላ ሁለታቸውም ወደ ቤት ይሄዳሉ። ቤት ከሄዱ በኋላ መራዊና ጽናት ላይ ናሆም በጣም እየተናደደ ነበረ። ከዛም በኋላ ለናሆም ነገሩት። ለጽናት በጣም አስጠንቅቋት ነበረ። የእውነት ይሄ የደበቃቸውኝን ነገር ካልነገራችሁኝ እንደምንተዋወቅ የእኛን ጓደኝነት ሁሉ እረሳዋለሁ ብሎ ነበረ የተናገራት ለጽናት እና ናሆሚ እኔ ኮ አንተ እወድሃለሁ፣ አከብርሃለሁ ብዙ ነገር ብዙ ውለታ ውለህልኛል። ነገር ግን ይህን ሚስጥር ስለሆነ ነው ብላ ነበረ። የክሩቤል እናትን መታመሟን ሳይሆን ለሱ ብላ እኔ አልመጥነውም፣ ለክሩቤል የምትመጥ ነው ሀሴት ናት፣ ቤተሰቦቿም ሀብታም ናቸው በማለት ስትነግረው እኔ ኮ በጣም የሰለጠነ ሰው ነበር የማስመሰልሽ፣ እንዴት በገንዘብ ታምን ያለሽ? በማለት ናሆን በድጋሚ ተናዶባት ነበረ። እውነት አለው በማለትም እንደዚሁ ራሷን ተጠያቂ አድርጋለች። ጽናት በክሩቤል ወደ ቤት መመለስ ሁላቸውም ደስተኛ ናቸው። በተለይ ደግሞ ሀሴት የእኔ ጥፋት ነው ብላ ራሷን እየወቀሰች ነበረ። ነገር ግን ክሩቤል ወደ ቤት ከመጣ በኋላ ያለው ነገር ቀለል ብለውላታል። ምክንያቱም ሀሴት ክሩቤል የወጣበትን ዋነኛ ነገር ታውቃለች። በወቅቱ ሁለታቸው መድኃኒት ወስደው በተኙበት ወቅት ሀሴት አልተኛችም ነበር። ክሩቤል ደግሞ ከስንት ሰዓት እስከ ስንት ሰዓት ቤት እንደነበረ እና የትና የት እንደሄደ ታውቃለች፣ ሙሉ ለሙሉ ታውቃለች ሀሴት። ለዛም ነው ምናልባት በሩን ከፍቶ ሲያያቸው እሷም አይታለች ለዛም ነው ይሄን መድኃኒት እኔ ባልሰጣት ኑሮ ና ሁለታቸው አብረው ተኝተው ባያቸው ኑሮ አይወጣም ነበር የማለት ግምት ነበራት። አልፎ አልፎም ይሄን ነገር በይፋ ባትናገርም በራሷ ግን እሷን ተጠያቂ ታደርግ ነበር። ጽናት ክሩቤልን ሀሴት ቤት ስታገኘው በጣም ነው የደነገጠችው። ምክንያቱም መንገድ ላይ እሱን እየመሰሏት ሌሎች ወንዶችንም ስታቅፍ ነበር የቆየችው ናሆምም በዚህ ዙሪያ ላይ ክሩቤል እያልሽ ወንዶችን ማቀፍ ጀምረሻል አሉ በማለት ሲቀልድባት ነበረ። አይ ናሆም አንተ ደግሞ በማለት የሳቀች ነበረ። እሷ ምን ላደርግ ብለህ ነው በማለትም ራሷን ተጠያቂ በማድረግ ከዛም በኋላ ከሀሴት ተለይታ ነበረ። እንዳጋጣሚ ወደ ስናይት ቤት የሄደችው። ስናይት ቤት ስታገኘው በጣም ነበረ የተደሰተችው። አልቅሳለችም ጭምር። ደናንህ ግን ምን ነው አስከፍችህ ነው እንዴ? በማለት ራሷን ስትጠይቅ ቀን ቀልጅ በማለትም ይመልስላታል። ሀሴት በክሩቤል መመለስ በጣም ደስተኛ ናት። ምን ሆንህ ነው ለምንድን ነው ሰው ይጨነቃላ ይባልም እንዴ ምናምን እያለች ስትነግረው ነበረ። ትጨነቃላችሁ ማለት ነው ለእኔ በማለትም ሲጠይቃት፣ እንደ እንዴት ነው ማንጨነቀው ለምሳሌ እኔ ብጠፋ ትፈልገኝም በማለትም ትጠይቀዋለች። እሱም አፈልግሻለው ይላታል። እንደዚሁም ምዕራዊ ትመጣና እንደዚህ መጥፋት የለብህም ተጨነቅን እኮ በማለት እንደዚሁ ጽናት እኮ በጣም ተጨናንቃ ነበረ በማለት ስለ ጽናትም ትነግረዋለች። ክሮቤንም በቃ ሻወር ልውሰድና ልብሴን ልቀያየር ብሎ ወደ ክፍሉ ሲገባ ጽናትም እኔ ምግብ ላዘጋጅልህ በማለት ወደ ኬትቸን ሄደች። በዛን ወቅት ሄኖክ እና ሀሴት ሴት ስለ ሁሉ ነገር እያወረው ነበረ። እዚህ ነው እንደ የምትቀመጭው ምስኪን ነው እኮ የምመስለው ሁሉም ሰው ላንች እንደያዝነው ነው እንደምታስመስዩ በማለት ይነግራታል። እኔ ማንንም ለማሳዘን አልፈልግም በማለትም ትነግረዋለች። እኔ እንዳንተ ተመሳሳይ ነገር እያነሳው ሰውን አዛ አላደርግም በማለትም ትነግረዋለች። ምክንያቱም የያዘባት ቪዲዮ እና ፎቶ አለ። በሱ ነው ሁሌ የሚያነሳውና የሚያስፈራራት የትኛው ሚዲያ ላይ ልፖስተው በማለት ያስፈራራታል። ከፈለግ ከው በቴሌቪዥን ጣቢያ ማስተላለፍ ትችላለህ በማለትም ነግረው ነበረ። ይሄን ይህን ሁሉ ሲነጋገሩ ጽናት እያዳመጠች ነበረ። ምክንያቱም ሁለታቸው መካከል፣ ሄኖክና ሀሴት መካከል የሆነ ነገር እንዳለ ተጠራጥራ ነበረ። አሁን ደግሞ የተያዘባት ፎቶ በፎቶ ወይም በቪዲዮ እያስፈራራት እንደሆነ ሲገባት ይህን ነገርማ በደንብ መከታተል አለብኝ ብላ በራሷ አቅዳ ነበረ። ይሄን ነገር ለማድረግ ደግሞ ከሀሴት ቅርብ መሆን ነበረባት። ሀሴት ቅርብ ለመሆን ደግሞ ትላንት የተነጋገሩበትን በተለይ ደግሞ ክሩቤል ከቤት የወጣው በአንቺ ምክንያት ነው፣ የምታውቂው ነገር አለ በማለት ተናግራት ነበረ ሀሴትን ጽናት። ከዛም በኋላ ሰናይት ደግሞ በዚህ ነገር ይቅርታ መጠየቅ አለብሽም ብላ አስጠንቀቃት ነበረ። ጽናት የሰናይትን ምክር በመስማት ቀጥታ ወደ ሀሴት ክፍል በመሄድ ይቅርታ፣ ባለፈው እኮ በጣም ተደናግጬ ፈርቼ ስለነበረ ነው እንደምታውቂው ክሩቤል የት እንደሄደ አናውቅም ። ተጨናንቄ ነው እንጂ አንቺን ወድጃ አይደለም እንደዛ ያ የተናገርኩሽ፣ በማለት ስትነግራት ችግር የለውም እኔን ይቅርታ መጠየቅም አይጠበቅብሽም በማለትም ሊቀርብ የሻለው ብላታለች። ሀሴት አንዳንድ ነገሮችን ምስጢሮቿንም እንድትነግራት ሞክራ ነበረ። በዛን ወቅት ጽናት የሆነ መረጃ ባገኝ ብላ ነበረ ሀሴትን የቀረበቻት። እኔ ጨዋ ናት ለክሩቤል ትሆነዋለች ብዬ ራሴን እየጎዳሁ ለሱ ደስታ ደፋ ቀና እያልኩኝ ለሱ ያጨሁለት ልጅ ለእሱ የምትገባ መሆን አለመሆኗን ማረጋገጥ አለብኝ፣ በማለት ጽናት እንደ ፍቅረኛ ብቻ ሳይሆን እንደ ቤተሰብ ጭምር ለክሩቤል አስባ ነው እንግዲህ ራሷን እየጎዳች ያለችው። መራዊና ሀሴት ባለፈው በጽናት ጉዳይ ከተነጋገሩ በኋላ ምክንያቱም መራዊ የምታውቀው ሚስጥር ስላለ ጽናት ባህሪዋ እንደዚህ በቀላል ሊቀየር የቻለው በትልቅ ምክንያት እንዳላት መራዊ ስለምታውቅ ነው። አሁን ደግሞ በዚህ ዙሪያ ላይ ጥርጣሬ እንጂ ምንም የሚያውቀው ነገር ስለሌለ እላፊ ቃላቶችን ተናግሯቸው ስለነበረ መራዊ በዚህ ነገር ትንሽ ቅር ብሏታል። ምንስ ቢሆን ጽናት ናት እኮ እንዴት እንደዚህ ደርሰህ ትቀየርባታለህ? በማለትም ተነጋግረው ነበረ። ነሆም የመሰለው መራዊ በተናገራት ነገር እሱን የተቀየመች ነው የመሰለው። አሁንም እሷን ለመፈለግ ያን ያህል ተነሳሽነት ያላየንበት ምናልባት እኔን ተቀይማኝ ከኔ መራቅ ፈልጋ ለራሷ ወቅት ለመስጠት ፈልጋ ሊሆን ይችላል በሚል ሕሳቤ ነው። ነገር ግን መራዊ ያለችው ሀሴት ክፍል ታስራ ነው ያለችው። እንግዲህ ለሶስት ቀን ያክል መራዊ በሀሴት ክፍል እንድትቆይ ታዛለች። ሀሴትም ለመራዊ ይሄንን ነገር ወድጄ አይደለም የማደርገው፣ መራዊ ልትረጀኝ ይገባል። አንድን ስህተት ላስተካክል ስል ሌላ ስህተት ሰራሁ ምን ላደርግ በማለትም ትነግራታለች። አንቺ ማድረግ ያለብሽ ለተወሰነ ጊዜ ብቻ እዚህ መቆየት ነው ያለብሽ። ከዚህ ውጭ ሌላ ምንም አማራጭ የለኝም። ምግብ ይዤልሽ መጥቻለሁ። አፍሽን ከላስቲኩን ልፍታልሽ እና ምግብ በስርዓት ቤ ነገር ግን ምንም ነገር እንዳትናገሪ በማለት ትጠይቃታለች። መራዊትም ሀሴት በተናገረቻት ሁሉ ነገር የተስማማች በመምሰል በምልክት ትናገራታለች እሺ ብላ ላስቲኩን ካፏ ላይ ስትፈታላት ግን ድረሱልኝ ጽናት ኪራ እያለች ነበረና መልሳ ላስቲኩን አፏ ላይ ያደረገችባት። በዛን ወቅት ጽናት መታ ነበረ። ጽናት ደግሞ ነይ ምግብ ብይ ወይም ደግሞ ላምጣልሽ በማለት ነበረ። ወደ ክፍልም ገብታ አልጋ ለማስተካከል ብትፈልግም ልብሴን እየቀየርኩ ነው፣ አሁን ሻወረው ስጄ ልከፍትልሽ አልችልም በማለት ስትመልስላት፣ ተመልሳ ወደ ሳሎን ቤት ትሄዳለች።